ብዙ ጊዜ አንዳንድ ሰዎች የሐጅ አቅም ይኖራቸዋል፣ አላህ ሱብሃነሁ ወተዓላ ይለግሳቸዋል፣ ገንዘብ ይሰጣቸውና ሐጅ ከማድረግ በጣም ይዘናጋሉ። በጣም የሚያሳዝነው ነገር ደግሞ እነዚህ ሰዎች የተለያየ የዓለም ጫፍን የዓለም ሀገራትን ጎብኝተው ሐጅ ሲባል እንደው ኢንሻአላህ እየተባለ የሚቆይበት ሁኔታ አለና ሐጅን እየቻሉ አቅም እያለ ማዘግየት ምን አይነት ለ ሁክም አለው የሚለውን እንመለከት ብስሚላህ ወልሐምዱሊላህ ሰላት ወሰላሙ አላ ረሱላ ሊላህ ሰለላሁ አለይህ ዋላ በእውነቱ ሐጅ ብቻ ሳይሆን ማንኛውንም ኢባዳ አንድ ሰው ባገኘው ድልና በተሰጠው ወቅት ቶሎ ማድረግ እንዳለበት ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን አርዱሃ ሰማዋቱ ወልአርድ ይላል። ወደ ጌታችሁ ምህረት ተሽቀዳደሙ አላህን ምህረት ለማገኘት ነገ ዛሬ ማለት የለባችሁም ይላል ማለት ነው። እና ብዙ የተለያዩ አያቶች መጥተዋል፣ ይህንም በተመለከተ ኸይረ ነገር ያው እንግዲህ አላህ ታመቻቸልህ አቅሙን ካለህ ጊዜውን ታገኘህ ነገ ዛሬ ማለት የለብህም። ምክንያቱም ነገ በእኛ እጅ አይደለምና ማለት ነው። እንዲህ ሰው ያለፈውን ነገር አልፏል መመለስ አይቻልም። አሁን ያለውን ብቻ ነው የሚችለው መጠቀም። ወደፊት የሚለው ምኞት ነው ሊሆንም ላይሆንም ይችላል ማለት ነው። ስለዚህ እየቻለ በግዴለሽነት ዝም ብሎ የሚዘገይ ሰው ለአደጋ ይጋለጣል ማለት ነው። መሰረቱ ያው በእድሜ አንድ ጊዜ ነው ግዴታ የሆነው ዘንድሮ ታላድክ በስተቀር ወንጀለኛ ነህ ተብሎ አይጣበብም፣ ሄድ ይችላል ግን በተቻለ መጠን ቶሎ ለመሄድ መዘጋጀት ይኖርበታል ማለት ነው። ነገ ዛሬ እያሉ እየተዘነጉ ብዙ ጊዜ እንደገና የእድሉን ያላገኙ ያመለጣቸው ብዙ ናቸው። ከነዛ እንዳይሆን ማንኛውም ሰው የዱንያ ጣጣ የተለያዩ መሻክሎች ምንጊዜም ያሉ ናቸው። ዘንድሮ እንደዛ አልተሳካልኝም በሚቀጥለው ላሉ የሚቀጥለው ደግሞ የባሰ ገጥማል እንደዛ እያለ እንትንታለ እና፣ አላህ ሱብሓነሁ ወተዓላ ችሎታ ሰጥቶት ሐጅ ለማድረግ ያልቻለ ሰው ፈላ ዐለይሂ አን የሙተ የሁዲየን አው ነስራንየን ብለዋል። ዑመር ብን አል ኸጣብ ረዲየላሁ ዓንሁ ሐጅ ማድረግ እየቻለ ዝም ብሎ የሚዘናጋ ሰው በዚህ መካከል ቢሞት የሁዲ ወይም ነስራኒ ሆኖ ከመሞት የተለየን አይደለም ብለዋል ማለት ነው። ይህንም ሐሳብ የወሰዱት ከቁርኣን ነው አላ ስብሃነ ወተዓላ ሀጅን ጽፎባቸው እናንተ ላይ ሀጅ አድርጎ ካላ በኋላ ወሊላ አለናስ ሕጅ ልበይት መን ስተቶ አይለይ ሰቢላ ወመን ከፈረ ፈእና ላ ገኒዩን አን ልዓለሚን ላል ይህ የአያቱ መደምደሚያ ማለት ነው። ወመን ከፈረ ማለት በቃል እንኳን ባይከፍር እየቻለ አላደርግም ያለ ሰው እንደ ከፈረ ይጠቁማል ማለት ነው ተእምነት እንደወጣ ከዚያ ያላደረገም አይደለም ያለው እና ስለዚህ ያው የዱኒያ ሀጃ ይብስብኛል ብሎ ለዱኒያ ሀጃ ቅድሚያ እየሰጠ ያን ነገር ቸል ካለ እንደ ካድ ይቆጠራል ማለት ነው። የአላህ ኒ አማ ክዷል። ቢያንስ በቀጥታ ተእስላም ወጣ ባይባልም፣ ስለዚህ እስከ ኩፍር ድረስ የሚያሰጋ ሁኔታ ነው ያለው ማለት ነው። ይህንን አደጋ ለማምለጥ ማንኛውም ሰው አላህ ሁኔታውን ታመቻቸለት፣ ጤናማ ከሆነ ስንቅ፣ አስፈላጊ ነገሮች፣ ቅድመ ሁኔታዎች፣ መጓጓዣዎች ከተሳካለት ለቤተሰቡ በቂ ቀለብ ትቶ መሄድ የሚችል ከሆነ ልክ እንደ ዘካ ብዙ ሺ ገንዘብ መከማቸት የለበትም። ያው የቤተሰቡ ውስጥ የሚመጣ ድረስ የሚበቃ ካለ ለሱ ደርሶ መልስ ስንቅ ካለው መጓጓዣ ከቻለ በቃ አዛዱ ወራ ሄላ ነው የሚለው። ና ስንቅና መጓጓዣ ዋናው ነገር ይህን ከቻለ በኋላ ልክ ታዋቂ ሀብታም ስለሚሆን መጠበቅ የለበትም። ሀገራችን በተለምዶ በጣም ታዋቂ ሀብታም ካልሆነ ሐጅ አይሄዱም፣ እና እነዛም ደግሞ ቢዚ ስለሚሆኑ ታዋቂ ሀብታም ሆነው ሁሉም ነገር ተሟልቶላቸው በነገ ዛሬ እድሉን የሚያመልጣቸው ብዙ ናቸው፣ እና ያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው።